በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወልዳችሁ በክርስቶስ በሰማያዊ ስፍራ መንፈሳዊ በሆነው በረከት የተባረካችሁ በብዙ ፍቅሩና ምረቱ በጎነቱ የሚያኖረን የሚያኖራችሁ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ በደልን ዕዳን ይከፍል ዘንድ መስቀል ላይ በተሰቀለ ጊዜ የዳን ሕዝብ የተከፈለለት ዋጋ የተከፈለለት በንጹህ የክርስቶስ ደም የተገዛ ሕዝብ የሆንን የሆናችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ፣ ሁሉን የሚችል አምላክ ጌታ መራየታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ብሩካን መንፈስ ቅዱስ ዛሬ የሚናገርን ዝሙት ፈተና ለሆነባቸው፣ በዝሙት ለሚደክሙ፣ በዝሙት ለምንደክም ሰዎች የሚሆን መልእክት ነው። እንግዲህ እግዚአብሔር ቃል ዝሙት ያልተፈቀደ የሩካቤ ግንኙነት አንደኛው ትርጉሙ ነው። ሁለተኛው ደግሞ በአድ አምልኮ ከእግዚአብሔር ሌላ ወደ ሌላ የመሄድ ዝንባሌ እነዚህ ሁለቱ ዝሙት ተብሎ ተጠርተዋል። በተለይ በዮሐንስ ራይ መጽሐፍት ላይ ስለ ዝሙት የተጻፈው አብዛኛው ስለ ባቢሎን እና ስለ ምድር ነገስታት የተጻፈው በዮሐንስ ራይ ምዕራፍ ሁለት ዮሐንስ ራይ ምዕራፍ 17 ቁጥር ሁለት ላይ እንደዚሁ 17 ቁጥር አራት ላይ በተደጋጋሚ ዝሙት የሚለውን ቃል እናያለን። ይህ ቃል ራሳቸውን ሳይንሳቸውን፣ ገንዘባቸውን፣ ቴክኖሎጂያቸውን፣ ሲስተማቸውን ተስፋ ያደረጉ ያመለኩ የሕያው እግዚአብሔርን የጠፈሩን አምላክ የማያምኑ ሰዎችን ይመለከታል። አሁን አሁን በተለይ በአዲሱ ዘመን ውስጥ ዩኒቨርስ እንደ አምላክ የሚታይበት ነው። ሰዎች ፖዚቲቭ የሆነ አስተሳሰብ ወይም ቀና አስተሳሰብ ካላቸው እና አምነው ዩኒቨርሲቲን ከጠየቁት ይሰጣቸዋል የሚል አስተምሮ ተስፋፍቶ በተለይ በአዲሱ ትውልድ ውስጥ በጣም ስር እየሰደደ ያው እግዚአብሔርን ሰሪውን ሳይሆን ቤቱን ወደ ማምለክ ማዘንብል። እነዚህ እነዚህ ነገሮች ሲጠቀለሉ ዝሙት ይባላሉ። በእግዚአብሔር ላይ ማመንዘር አምላክን፣ ትዳርን፣ የሕይወትን ትዳር ክሶስን የሞትልንን ራስ የሆንልንን ፈቶ ሌላ ራስ መፈለግ ማለት ነው። ግን ዛሬ ስለ እሱ ሳይሆን የምንነጋገረው ስለ መጀመሪያው ነው ያልተፈቀደ ሩካቤ መፈጸም ነው። አዎ ዝሙት መልኩ ሁለት አይነት ነው። አንደኛው ቀጥታ በአካል ከሰው ጋር የሚፈጸም ሲሆን፣ ሁለተኛው ማመንዘር የሚባለው ደግሞ በምኞት ብቻ የሚፈጸመው ነው። እነዚህ ሁለቱም ግን ውጤታቸው ጊዜያዊ ደስታን ለሰው ይሰጣሉ። ግን በኋላ የሰው ልጅ አይምሮ ሊሸከመው ከሚችለው በላይ ጸጸትን የሚጥሉ የሰው ልጅን የመንፈስ ቁመላ የሚሰባብሩ ናቸው። እነዚህ ነገሮች በሐዋርያት መልእክት ላይ በሰፊው ተጽፈው ይገኛሉ። ለምሳሌ ሐዋርያው ጳውሎስ ለኤፌሶን ላኮ መልእክት ኤፌሶን አምስት ሶስት ላይ ለቅዱሳ እንደሚገባ ግን ዝሙትን፣ ርኩሰትን ሁሉ መመኘትን ከእናንተ አርቁ ወይም ከእናንተ ይሰማ ይላል። ያው ስላለ ነው ያ ስሜቱ ስላለ ነው ሰዎች እግዚአብሔርን ሳናቅ በነበርንባቸው ጊዜያቶች የምንደሰትባቸው ነገሮች ስናሳድድ ነው የኖርነው። ግማሾቻችን በሙዚቃ ነው የምንደሰተው። ከፍተኛ የሆነ የሙዚቃ ስሜት ነበረን። እኔ ለምሳሌ በልጅነቴ ወደ እግዚአብሔር ቤት ድፊት ትልቅ ችግር የነበረው ሙዚቃ መውደድ ነበር። ከፍተኛ የሆነ የሙዚቃ ፍቅር ነበረኝ። ይሄ አንዱ ደስታችን የምንፈልግበት መንገድ ነው። ግን በዛ ውስጥ ደግሞ ሰይጣን የሚያስተላለፈው መልእክት አለ። የዓለም ድምፅ ነውና ሙዚቃ ደመነፍሱ የሰጠውን ስሜቱ የሰጠውን ደሞ ጥልቁ የጥልቁ መንፈስ ተልዕኮ የሚሰጣቸውን አንድ ላይ ሆነው በሙዚቃ በኩል ያስተላልፋሉ። ሰዎች በዛ በኩል ሊወድቁ ይችላሉ። ይደሰታሉ፣ ግን ይወድቃሉ፣ አቅማቸውን ይሰብራሉ ማለት ነው። ሁለተኛው ደግሞ ዝሙት። ሰዎች የሚደሰቱባቸው መንገዶች በአለም ላይ ዝሙት ነው። ሶስተኛው መጠጥ፣ መስከር እና አንዳንድ አደንዛዥ እጾችን መጠቀም ጊዜያዊ ደስታን የሚሰጡ ግን በኋላ ደግሞ ሰው የመሆንን ጠንካራ ሰብእና ሰባብሮ የሚጥሩ ናቸው። ይሄ ደግሞ ውጤቱ ሰይጣን እኛን በኃጢአት ከሶ አስጨንቆ እንዲዘን ያደርጋል እና በተደጋጋሚ ባረግን ቁጥር ደግሞ ምንድን ነው የሚያደርገን ከእግዚአብሔር ምሕረት ያስኮበልለናል። እግዚአብሔር ምሕረቱ እንደ ባህሪው ነው። ምሕረቱ የዘላለም ነው። እግዚአብሔር ይውላችሁ ሰው እንኳን ወንድምህ እንኳን ቢበድል በቀን ሰባት ጊዜ ሰባ ይቅር በለው ብሎ ያስተማረ ነው የእግዚአብሔር ኢየሱስ ክርስቶስ። ያ ማለት በቀን ውስጥ አምስት መቶ ጊዜ እንኳን ሳይቀር ብትበድል ይቅር በል ብሎ ያስተማረ ለሰው እንኳ ለስጋ ለባይ ሰው እንኳ ይቅር የምትለው አንተ ሰው ሆነህ እኔ ሰው ሆኜ አምስት መቶ ጊዜ ከሆነ እግዚአብሔር ሰውን ስንት ጊዜ ሊምረው እንደሚችል መገመት አያስቸግርም። ግን ይሄንን ትልቅ የምሕረት ዓለም እየሸሸነው እንድንሄድ የሚያደርግ ልምምድ ነው ዝሙት ማለት ነው። ይሄም ጥልቅ ከሆነ ከስጋ ፍቃድ ከፍላጎት ጋር የሚፈጸም ስለሆነ የሰው ልጅ በቀላሉ ሊያሸንፈው አልቻለም። ለምንድን ነው የማይችለው? ወዶት የሚፈጽመው ነገር ነው ይወላቸው። አንዳንዴ ተገደን የምንፈጽማቸው ነገሮች አሉ። ለምሳሌ ሰው ባሪያ ቢያደርገን ፈርዖን ባሪያ ያደረጋቸው እስራኤላውያን ተነሱ ውጡ ሲላቸው ምንም አልቸግራቸውም ለመውጣት ተሰልፉ። ምክንያቱም ማንም ሰው ወዶ ባሪያ አይሆን። የጉልበት ስራ፣ የክብርን መዋረድ፣ ሰው እንደ አፈር ሆኖ እንደ ጭቃ እየተረገጠ መኖርን ረግጦ መውጣት አይቸግሮም። ለምን ባሪያ የሚሆነው ሳይወድ ነው። ግን የኃጢአት ባሪያ የሚሆነው አሁን ለምሳሌ ዝሙት፣ የምንዝር፣ የማመንዘር ባሪያ የሚሆነው ፈቅዶ ነው ወዶት ተመኝቶ ተዘጋጅቶ ፈቃደኛ ሆኑ ስለሚያደርገው፣ ይሄኛው በቀላሉ ተነስተን የምንሄድበት ላይሆን ይችላል። ለምን ፈቃዳችን ይሳተፋል። በዚህ ጉዳይ ፈቃደኞች እንሆናለን፣ እንዳተቃወም ነው ልናመልጦ እንችላለን። ከዝሙት ሽሹ የሚል እግዚአብሔር ቃል አለ። ለምሳሌ የጴጢፋራ ሚስት ወጣቱን ዮሴፍን ልብሱን በያዘች ጊዜ፣ ወንድ ልጅ ነው ይሄ ልጅ፣ ወጣት ነው ትንሽ ገንዘብ ትሰጠዋለች፣ አብሯት ቤተኛ የምታደርግለት ጉርሻ አለ። ይሄ ነገር ያባብለው ነበር። ፍላጎት ግን ስላልነበረው ሰውየው ምንድን ያላት፣ በዚህ ቤት ውስጥ ከባልሽ በስተቀርና ከአንቺ በስተቀር በሁሉም ነገር ላይ ስልጣናለ ታምኛለሁ፣ በእግዚአብሔር ፊት ኃጢአት አልሰራም ብሎት ሄደ። ስለሸሸው ዝሙትን ሸሽቶ ስለሄደ በዝሙት ኃጢአት አልታማም አልወደቀም ዮሴፍ። ስለዚህ ምንድን ነው ዝሙት አንዳንድ ጊዜ በመሸሽ ነው የምንቋቋመው፣ ተጋልጠንለት አደለም። ለምሳሌ የምንከፍታቸው እስክሪኖች፣ የምንጠቀማቸው፣ የምንመለከታቸው ነገሮች ወደ ሕይወታችን የሚጨምሩት ፈተና ነው ወይስ ሰላም ይሰጡናል የሚለውን በደንብ ማየት፣ ውሳኔ የራሳችን ነው። ስለዚህ ወደ ፈተና ከሚያስገቡን ዌብሳይቶች መጠንቀቅ አለብን። አንዳንድ ጊዜ ዌብሳይቶችን ተጠንቅቀን ቤታችን ውጭ ስንወጣ ስንሰበሰብ፣ ሻይ ሰዓት ላይ ያው ዌብሳይት አካል ገዝቶ በሰዎች ውስጥ ታገኙታላቸው የሚወራወሬ በተለይ ደግሞ ሴቶች በመስማት ወንዶች በመያየት ይፈተናሉ። ልክ ይህን ሲያደርጉ ሴቶች ራቁታቸውን ሆነው ያዩዋቸዋል እና ወንዶች ይዘጉትን በትክክለኛው ዓለም ክፍት ሆነው ያዩታል ማለት ነው። ሴቶቹም ደግሞ ይዘጉትን በውጭ በመስማት በቀልድ መልክ በሚነገሩ ንግግሮች ወደ ጆራቸው እየገባ ይመጣል። ስለዚህ ለፈተና ያጋልጣል ማለት ነው። ይሄ ነገር እግዚአብሔር ልጆች እና መጠንቀቅ ያስፈልጋል። መሸሽ ሲባል ስነልቦና በደንብ መጠንክሮ በመያዝ ነው። አንድ ወጣት ምሳሌ ያደርጋለሁ እና ከዝሙት ፈተና የራቀ ወጣት ነውእና የማውቀው ሰው ነው ምንድን ነው የሚሆነው? ስራ ቦታው ነጋዴ ነው፣ ብዙ ሰዎች ይሰበሰባሉ። ያው ቤት ውስጥ ጸሎት ይጸልያል፣ መዝሙር ያዳምጣል። ብዙ ከዚህ ኢንተርኔቱ ዓለም ጋር ብዙ ግንኙነት የለውም። ሊያ ይችላል አንዳንዴ፣ ግን ብዙ አይደለም ፌስቡክን፣ ምኑንም ሊያ ቢችልም ብዙ ሰዓት አይቆይም እዛ ላይ። ከዛ ይልቅ መዝሙር ከፍቶ ነው የሚያዳምጠው። ስብከት ያዳምጣል፣ ይተኛል። ማለት ያላገባ ወጣት ከዛ ደግሞ ጠዋት ሲወጣ አሁን እንዳልኳቸው በስራ ቦታው የሚሰበሰቡ የሚያወሯቸው ነገሮች አሉ ይሸሸዋል። ከዛ ሀሳብ ፈቃደኛ አይሆነም ለዛ ነገር። ልብ አንዳንድ ጊዜ ካልተቀበለ በአንደኛው ጆሮ ገብቶ በአንደኛው ጆሮ ይወጣል ሀሳቡ። በዚያ ምክንያት ፈተናውን አቅጥሎ ይኖራል። እንግዲህ መሸሽ ትልቁ የዝሙት ማሸነፊያ መንገድ ነው። ሁለተኛው ልምምድ ውስጥ ገብተን ያለን ሰዎች አለን። ምናልባትም እስከ ሶስት ድረስ የደረሰብን ሰዎች አለን። እኛስ እኛ በመጀመሪያ ተስፋ የሚባል ነገር መቁረጥ የለብንም። እንደሚስተካከል ማመን አለብን። እግዚአብሔርን አምነን እግዚአብሔርን ተስፋ የሚያደርጉ አያፍሩም ማለ የሚለው እግዚአብሔር ረድቶኝ ይስተካከላሉ በማለት መስተካከል የሚባል ነገር እንዳለ ማመን አለብን። ይህን ስናምን ለሰይጣን ክስ አንዳረግ ሰይጣን ኢላማው ውስጥ ከከተተን ራሳችንን እስክናጠፋ ድረስ ነው የሚዋጋል። እንደዛ እንዳይሆን ተስፋ አለኝ እስተካከላለሁ ማለት ያስፈልጋል። ከዛ ልምምዳችን ደረጃ በደረጃ እንቀንሳለን። በመቀነስ ለምሳሌ ለአንድ ቀን ሙሉ ለ24 ሰዓት የ24 ሰዓት እንኳን ሙሉ ቀን ቀኑን ሙሉ ከዝሙት ሀሳብ ወይም ድርጊት ራሳችንን አቅበን በመዋል ይህን ማድረግ እችላለሁ የሚለውን የመንፈስ ቅዱስ እርዳታ እየሰጠኝ ይህን ማድረግ እችላለሁ የሚለውን መቻልን መለማመድ ያስፈልጋል ሳናቀው አለመቻልን ነው የምንለማመደው በቃ ተሸነፍኩ እንላለን ተሸነፍኩ ስንል ደግሞ ሰይጣን ክሱን ይጥልብናል የበለጠ ነው ይሄ የወደቀ ዛፍ መጥረቢያ ይበዛበታል እንደሚባል ነው ወድቀናል ስንል ጠላት ደግሞ የሚጥልብን መጥረቢያ አለ ብፁ ቅዱስ አባ ሽኖዳ ወጣቶችን ሲያስተምሩ አንድ ወጣት ምን አላቸው? አባታችን እየወደኩኝ እየተነሳው፣ እየወደኩ የተነሳ ተቸገርኩ አላቸው። ምን አሉት? የለም ከዚህ በኋላ እየተነሳው እየወደኩ መነሳት እየወደኩ እየተነሳው ነው። በል መነሳትን አስቀድም። ሁለተኛ ላይ አድርግ። መነሳት እንዳለ ስታምን ነው ኃይል የሚኖርህ። እግዚአብሔር ደግሞ ኃይል እንዳለው ለእግዚአብሔር ለኃይሉ ችሎት እውቅና ትሰጣለህ። እኔ እቀደሳለሁ፣ እስተካከላለሁ፣ እነሳለሁ፣ እቆማለሁ ስትል እንዲህ ነው። እምነት በጣም ትልቅ ነገር ነው፣ ለሰው ልጆች መንፈሳዊ ኃይል ነው። ስለዚህ እግዚአብሔር በሕይወቴ ውስጥ ትልቅ ስራ ይሰራል፣ ሰውነት ይቀደሳል ማለት ያስፈልጋል። ደግሞ ብዙ ሰዎች ተቀድሰዋል ታውቃላችሁ። እነ ማርያም መግደላዊት እነ ማርያም ባለሽቷ እንዴት ነው ሰው የሆኑት? ያው ከክርስቶስ ጋር መኖር በራሱ ተአምራት ነው። ሰው የማይችለውን እንዲሆን ያደርጋል። ያ ደግሞ ክርስቶስ የኛም ጌታ ነው። እና ተስፋ መቁረጥ የሚባል ነገር መኖር የለበትም። ሁለተኛ ቀኑን ሙሉ ቢያንስ ሁለት ቀን ቢያንስ ሳምንት እያደረግን ያንን ነገር አልፈን መምጣት እንደምንችል ማመን አለብን። ሰውነታችን ያንን እንዲለማመድ ለሰውነታችን የቅድስና ልምምድ ማስተማር አለብን። አሁን የእኛ ችግር መሰላችሁ፣ በአንድ ቀን ሁሉ ነገር ካልተቀየረ ነው የምንለው። በቃ በአንዴ ካልተለወጥኩ የሚባል ነገር የለም። እኛ በአንዴ አላደግንም። በአንዴ መቀየር የሚባል ነገር የለም። እግዚአብሔር ልጆች ጊዜ ይፈልጋል። ሌላው በጣም ወሳኙ ነገር መንፈስ ቅዱስ ሕይወታችንን እንዲሰራበት መጠየቅ መጸለይ አለብን። መንፈስ ቅዱስ ሕይወቴ ውስጥ እንድሰራ እፈልጋለሁ ብለን ስንጸልይ ስንት ሰዎች እንደሆነ አላውቅም። በተለይ የእግዚአብሔር ቃል ምንድን ነው የሚለው ኃይልን እስክትቀበሉ በኢየሩሳሌም ቆዩ ብሏቸዋል ጌታ ላሳውለቱ ለመቶ ሃያ ቤተሰቦች ኃይል ያልተቀበሉ ግን ክርስቶስን የሚወዱ ነበሩ። አሁን እንደዚህ በዝሙት የሚፈተኑና ደግሞ የሚያለቅሱ በእግዚአብሔር ቤት እነዚህ ክርስቲያኖች ጌታቸውን የሚወዱ ናቸው፣ ግን ኃይል የሌላቸው ናቸው። ስለዚህ ምንድነው ጌታ ያለን ኃይልን እስክትቀበሉ በኢየሩሳሌም ቆይ፣ አትውጡ፣ ጸሎታችሁን አትተዉ፣ ከመቅደሱም አትቅሩ። የሆነ ነገር አድርጌ ያለሁ ብላችሁም አትጥፉ አነጥፋ በተስፋ በእምነት እየጸለይን እንድታገስ። አንድ ወጣት በእንዲህ አይነት ፈተና የሚፈተን ነበር፣ እና የታክሲ ሹፌር ነው፣ ራይድ ታክሲ ይነዳል። በቀን ከአራት ሴት ጋር ነው የሚተኛው። እንደዛ ማድረግ ካልቻለ አይውልም። ከባድ የዝሙት መንፈስ የመታው ነበር። ተነጋገር፣ ስለዚህ ጉዳይ፣ ስለ መንፈስ ቅዱስ፣ ራስን ለመንፈስ ቅዱስ ጸል ይሂድና ለመንፈስ ቅዱስ እጠው በልተው ለሆነ አንተ ኃይል ትሰጣለህ ተብያለሁ። ኃይልን ትቀበላላችሁ በላ። ኃይል ያጥቻለሁ፣ ባትሪው ሞቷል። ግን ባትሪው ማስተካከል ትችላለ፣ ስራ ብለጸል። ያ ማለት በአንድ አትለወጥም። ምናልባት ከተኛህበት ዝሙት አልጋ ላይ ሆነህ እንኳን መንፈስ ቅዱስ ወይ ትለውጠኛለህ በል፣ ተባባል። ከባድ ነው አይደል? የዝሙት አልጋ ላይ ወድቃችሁ ልንል የምንችለው ምንድን ነው? ወይወልኝ በቃ እኔ ተስፋ የለኝም ነው የምንለው፣ እንጂ መንፈስ ቅዱስ ሆይ ትረዳኛለህ ለማለት ከባድ። ግን ያወጣት ያንን አመንህ ጊዜ ይፈጃል። እምነት ይፈተናል በጊዜ በእርግጥም እግዚአብሔርም እንደምንተማመነው በጊዜ ነው የሚያይ በጊዜ ስለሚፈትንህ፣ ምናልባትም እንዲህ ብለህ ጸልይ። ስድስት ሴቶች ጋር እንድትሄድ የሚገፋፋ መንፈስ ሊመጣብህ ይችላል። እየባሰብኝ ነው እንድትል ያደርግ ይችላል። ግን ዝም ብለህ ጸልይ ተባባልን እና ያ ልጅ ስምንት ወር ስምንት ወር ሙሉ ነው የታገሰው እግዚአብሔር የጠበቀው፣ በዚህ ሁኔታ እየተፈተነ በስምንተኛው ወር ግን ያወጣት። ምን አለ? አሁን አላቆም አንድ ስሜት ይሰማኛል። ስለ ዝሙት ሳስብ ያቅለሸልሸኛል፣ ወደ ላይ ቮሚት ያደርገኛል። ልክ አንድ ሴት ጋር ስለመተኛት ሳስብ የሚያደርገኛል፣ በሽተኛ ሰው ቮሚት ነው የሚያደርገኛል። ሳስበው ሀሳብ መንፈስ ቅዱስ ፈወሰኛል። አሁን ይሄ ይታመናል፣ ግን ይሆናል። እመቤታችን መልአኩ ሲነግራት እኮ እንዴት ነው የሚሆነው? እኮ ወንድ አላውቅም ማለችው። መውለድ ወንድ ልጅ አለ ወንድ ታይቶ አይታወቅም። መልአኩ ቅዱስ ገብርኤል ምናላት? መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይል ነው የሚሰራው ሲላት እንደ ቃል ይችላል እንደ ቃል ይደረግልኝ። መንፈስ ቅዱስ ይሰራል፣ የሚሉ አሁን የሚሰሙ ሰዎች ከዝሙት መንፈስ ይጭናል። እምነት ተቀባይነት ከእግዚአብሔር የሆነውን ሁሉም ከሚችል አምላክ የሚመጣውን ኃይል የሚያምኑ ሰዎች ይፈወሳሉ። እንኳን መንፈስ ቅዱስ ክፉ መንፈስ እንኳን እኮ ገዝቶናል፣ ታውቃላችሁ። ክፉ መንፈስ እንኳን የዝሙትን ኃይል ሰጥቶናል፣ መንፈስ ቅዱስ የቅዱስናን ኃይል አይሰጥም ያለን ማነው? ይህን ወቁ ባርከን የሰማነው በለቦናችን ይጻፍልን። በጎነቱ ምሕረቱ ወደ ተሻለ መንገድ ይምራል። የተማርነው ቃል ሰምተው ሰሚዎቹ ከቃሉ ጋር በእምነት ሲዋሃዱ ነው ፍሬ የሚያፈራው። ቤታቸውን ማለት ላይ የሚሰሩበት ይሄ ማይሆን ነው ማለት ይቻላል፣ ግን ይሆናል። የእግዚአብሔር ቸርነት የእነታችንን ቤታችን ረድኤት በረከት የመላ ጥበቃ አብሮን ይሁን። እግዚአብሔር ባርካቸው። ኮሜንት አርጋችሁ ጻፋችሁ ጡ ኮሜንት ጻፉ፣ ላይክ በተኑን ተጫኑት። ይህም በማድረጋችሁ ቪዲዮ ብዙ ሰዎችን ሊታነጹበት ያደርጋል። እግዚአብሔር ባርካችሁ። ቀሲስ አሸናፊ ግሮበላም ነኝ። ሰላም